ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛለኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትም በማስተማር ላይ እንገኛለን የምናስተምራቸውም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀምበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረው ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረ እንገኛለን። እንግዲህ በዛሬው ትምህርታችን ይዤላችሁ የመጣሁት ጠንካራ ሰው ለመሆን ምን ምን ማድረግ አለብን፣ አንድ ሰው እኔ ጠንካራ ነኝ ወይም ደካማ ነኝ የሚሉ አመለካከቶችን ምን ምን ነገሮችን ማወቅና ማድረግ እንዳለብን የሚያስተምር ቪዲዮ ነው። ዛሬ ጀላቸው መታወት ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት ጠ ን ካ ራ ሰ ው ለ መ ሆ ን ም ን ማ ድ ረ ግ አ ለ ብን ምንድን ነው የሚለው። ጠንካራ ሰው ለመሆን ምን ማድረግ አለብን? እኔ ጠንካራ ነኝ ወይስ ደካማ ነኝ የሚሉ መስፈርቶችን ለማወቅ እራሳችንን ለመገምገም ማወቅ ያለብን ነገሮችን ነው ዛሬ የምናየው። ከዚህ ጋር የመጀመሪያው በተቻለ አቅም ለራስህ ወይም ለራስሽ ጊዜ መስጠት በተቻለ በተቻለ በተቻለ አ ቅም በተቻለ አቅም ለራስህ ለራስህ ለራስህ ወይም ለራስሽ ጊ ዜ መ ስጠት ጊዜ መስጠት በአንድ ላይ ጠቅለል አድርገን ስናነብ በተቻለ በተቻለ አቅም ለራስሽ ወይም ለራስህ ጊዜ መስጠት ይሄ አንዱ ጠንካራ ሰው ለመሆን ይረዳናል ማለት ነው በተቻለ በአቅም ለራሳችንን ጊዜ መስጠት ያስፈልጋል እቅዳችንን እንዲሁም የተለያዩ ሀሳቦቻችንን ለማሳካት ከፈለግን ለራሳችን ጊዜ ሊኖረን ይገባል በተቻለ አቅም ለራሳችን እረፍትና በቂ ጊዜ ሊኖረን ይገባል ማለት ነው ቀጣይ ደግሞ እ ማ ታ ደ ር ጉ ት ን ቃ ል አ ለ መ ግባት እደግምላችኋለሁ። እ ማ ታ ደ ር ጉ ት ን እማታደርጉትን እማታደርጉትን ቃ ል ቃል አ ለ መ ግ ባ ት አለመግባት አለመግባት ምንድን ነው የሚለው የማታደርጉትን ነገር ቃል አለመግባት፣ የማታደርጉትን ቃል አለመግባት። አሁን ይሄ አንዱ ጠንካራ ሰው ለመሆን የማናደርገውን ነገር ወይም የማታደርገውን ነገር የማታደርጊውን ነገር ቃል አለመግባት። ይሄ ቃል የገባለው የማናደርገውን ነገር ቃል ስንገባ ብዙውን ጊዜ ጥንካሬያችንን አነስተኛ ያደርገናል። ጠንካራ እንዳንሆን የማናደርገውን ቃል ገብተን ያን ነገር የማንፈጽም ከሆነ ጠንካራ ሰው እንዳንሆን ያደርገናል። ማንነታችን ዝቅ ያደርገናል ማለት ነው። የማናደርገውን ነገር ቃል አለመግባት ይህ አንዱ ጠንካራ ሰው ለመሆን ያገለግለናል፣ ወይም ለመሆን ይበጀናል ማለት ነው። ቀጣይ ደግሞ የአመስጋኝነትን አመለካ

በር ማዳበር ምንድን ነው የሚለው የአመስጋኝነትን አመለካከት ማዳበር። ይህ አንዱ ጠንካራ ሰው መሆናችንን ያሳየናል። ሁልጊዜም በተሰጠን ነገር ላይ ወይም ባለን ነገር ላይ ሁሌ አመስጋኝ አመለካከት ካለን፣ ሁሌም የተሰጠን ነገር አመስጋኝ ሁሌ ያን ነገር የምናዳበር ከሆነ ይህ አንዱ ጠንካራ ሰው መሆናችንን ያሳያል ማለት ነው። ሌላውና ቀጣዩ ደግሞ

ለፊት ከፊት ለፊት ማስቀመጥ ማስቀመጥ ምንድን ነው የሚለው ግባችንን ከፊት ለፊት ማስቀመጥ። ይህ አንዱ ጠንካራ ሰው እንድንሆን ያደርገናል ማለት ነው። ምንድን ነው ያሳለፍነውን፣ ያለፍንባቸውን ጊዜያት ይሄ ጥሩ ነገር የሰራናቸው ስራዎች ካሉ ግባችንን ያሳካንበት ቀን ያሳካንበት ወር፣ ያ ነገር ካለ ያን ያሰብነ ግባችንን ከፊት ለፊት ማስታወስና ማስቀመጥ፣ ይህ አንዱ ጠንካራ ሰው እንድንሆን ያደርገናል ማለት ነው። ቀጣይ ደግሞ ትልቅም ይሆን ትንሽ ሰውን ማ ማክበር ትልቅም ትልቅም ትልቅም ይሁን ይሁን ትንሽ ትንሽ ሰውን ሰውን ማክበር ጠቅለል ስናደርገው ትልቅም ይሁን ትንሽ ሰውን ማክበር ይህ አንዱ ጠንካራ ሰው መሆናችንን ያሳየናል። ማንኛውንም ነገር ትልቅ ሆነ ትንሽ ሆነ፣ ሰውን ማክበር አንዱ ይህ ጠንካራ ሰው እንድንሆን ያደርገናል ማለት ነው። ጠቅለል ስናደርገው እንደ ሀሳብ መጨረሻ፣ ጠንካራ ሰው ለመሆን ምን ማድረግ አለብን? አንደኛ በተቻለ አቅም ለራሳችን ጊዜ መስጠት፣ ሁለተኛ እማታደርጉትን ቃል አለመግባት የአመስጋኝነትን አመለካከት ማዳበር፣ ግባችንን ከፊት ለፊት ማስቀመጥ፣ ትልቅም ይሁን ትንሽ ሰውን ማክበር። አጠር መጠን ባለመልኩ ይህን ይመስላል፣ ጠንካራ ሰው ለመሆን ምን ምን ነገሮች ማድረግ አለብን። ሰፋ ባለመንገድ መንገድ ከዚህም የተሻለ ብዙ ነገር አለ፣ ግን መጠን ባለመንገድ ይህንን ይመስላል። የዛሬው ትምህርታችን የዛሬው ቪዲዮችን በቀጣይ ቪዲዮዎቻችን እስክንገናኝ መልካም ጊዜ መልካም ቆይታ።